እንቢ ብላኝ በመከራ ነው ያመጣት። ጋሽ እችን የመሰለች ልጅ እንዳታመልጥ እኔ እንትን ተወዴ ትሄዳለች ብላችሁ ነው ጋ ብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ዋላላችሁ ስላለ ሰንተው አለ አረብ ሰውየውን ለትዳር ሀብታ አያስፈልግም ምናምን እያለ ሲያወራ በእነሱ ጊዜ ባይሰራም እኮ ስለሚኖሩ ጥሩ እርግብ ትመስላለች። በህግ አምላክ አባይ አንተስ እያየሃታል ነበር። አራ ላይ እሱ ሳይታታል። እህ በኋላ ግን እንዳታመልጥ ማምለጥ እንደ ቀልድ የምታወሪ ነገር አይደለም። በጣም ከባድ እንደሆነ አልገባሽ። ትዳር በረከት ነው፣ በረከቱ ብዙ። ቆይ ምን አይነት ቀልድ ነው የሚቀልድ ባልሽ እንግዲህ አንቺ ነው። መከባበር የሌለበት ትዳር እንደኔ እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ። ምን እንጫወት እንጂ ኋላ ቲና የቤት ባለቤትነት ማረጋገጫ ከያዘች በኋላ እዛች ቤት ድርሻ አላለችም። ዳንኤልንም የምትወደው ፍቅረኛውን ላሽ አለችው ትመስላለች። በተደጋጋሚ ቲና ላይ ስልክ ይደውላል። ቲና ግን ወፍ የለም። ታዲያ በእሱ ስልክ እንኳን አልነሳ ሲለው ሲጨንቀው የትሁትን ስልክ በመለመን ከቲና አንዳች ነገር መስማት ይፈልግ ነበረ። ቲና ግን አሁንም የለችም። ቲና ምን አስባ ይሆን? በሌላ በኩል የሚወዳትን ፍቅረኛውን ለካሌቭና ለሽማግሌው ማስተዋወቁ በራሱ ጊዜ ከባድ አጣብቀኝ ውስጥ ከቶታል። ይቺ የሚወዳት ፍቅረኛው ሽማግሌው በላዩ ላይ የተደራደረበትና እስካሁን በካሌብ ትዳር ላይ ስለማገጠበት ምርጥ በቀል መበቀል ይኖርብናል። ልጅ ሆይ አስብበት፣ ያመጣውልህ ሀሳብ በጣም ጥሩ ነው በማለት ካሌብን እያግባቡት ይገኛሉ። የሽማግለው ሀሳብ ለካሌብ ግን ጭንቅ ሆኖበታል። ማለትም ልጅቷ ምን ያህል በዚሁ ሕይወት ደስተኛ ልትሆን ትችላለች? ሴቶች ደግሞ አስቸጋሪ ጸባይ ያላቸው በማለት በተለይ ደግሞ ከቲና ከዚህ በፊት በደረሰበት በደል አሁንም ቢሆን ያው መስሎ ስለሚታየው እምነት አቶበታል። ሽማግሌው ግን ልጅቷን እንዳዩዋት በጣም ወደዋታል። ይችን ልጅማ ልታመልጠን አይገባም፣ ወደ ራስህ አቅርባት እያሉ ልጃቸውን እየመከሩ ይገኛሉ። በሌላ በኩል ዳንኤል ያመቻቸውና ያቀደው እቅድ አሁን ቲና የከዳችው ስለመሰለው እጅግ በጣም ከብዶታል። በሽማግሌው ሀብት ንብረት ሚስቱን ድል ባለ ሰርግ አግብቷት ከዛም ዝንጥ ያለ ኑሮ ሊያኖራት ይህንን በልቡ አስቧል። ይህ የሚሆነው ደግሞ ቲና ቃሏን ስትጠብቅና ይህ ቤት ተሽጦ እኩል መካፈል ሲችሉ ነው። እንግዲህ ይህ የእነሱ እቅድ ነው። አባትና ልጅ ግን እንዴት የሰው ንብረት የራስ ለማድረግ ይህን ያልደፈቀነ ይላል ድርጊታቸው አስገርማቸው ማሰላሰላቸውን ቀጥለውበታል። ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ዛያልኩኝ ትሁት ድራማ ክፍል ሀያ አምስት የቀጠለውን ይዤላችሁ መጥቻለሁ። ዳንኤል ፍቅረኛውን ወደዛ ቤት አምጥቶ ካስተዋወቀ በኋላ ከባድ አጣብቂኝ ውስጥ የገባበት አንዳች ምክንያት አለ። ማለትም ሽማግሌውም ተጨምሮ ለምን በትዳር አትተሳሰሩም ወይስ ዳንኤል ነው ጊዜሽን እያዘገየብሽ ያለው በማለት ለዳንኤል ፍቅረኛ ለኤደን ጠይቀዋታል። ኤደንም አው ዳኒ ነው እንጂ ትዳርን የመሰለ ምን ትልቅ ነገር አለ፣ ብቻ ሴት ልጅ ነኝና እኔም ያሳስበኛል የወደፊት ህልሜም እሱ ነው በማለት ከዳንኤል ጋር በትዳር ተሳስራ ህይወትን ተጋርተዋት አብረው መኖር ፍላጎቷ እንደሆነ በግልጽ አስረድታቸዋለች። ዳንኤልም ለምን አታገባትም ተብሎ ተጠይቋል። ይህ የገንዘብ ጉዳይ ወደ ኋላ እንዳስቀረውም ይገልጻል ኤደንም የሽማግሌውንና የካሌብን ንግግር ካዳመጠች በኋላ ወደ ውጭ ወጥተው ይኸው ሽማግሌውና ካሌብ እኔና አንተ በትዳር ብንተሳሰር ፍላጎታቸው እንደሆነ ገልጸውልኛል አንተ ግን ነገ ዛሬ ማለትህ እጅግ በጣም አሰልችቶኛል ሴት ልጅ ነኝ ከዚህ በኋላ እስከ መቼ እንድጠብቅ ትፈልጋለህ በጊዜዋ ላይ እየቀለደባት እንደሆነም የገለጸችለት ነው ዳንኤልም እንደ ተለመደው አሁን ምንም አይነት ገንዘብ ስለሌለው መቆየት እንዳለበት እየነገራት ነው። ይህ ነገር ደግሞ ኤደንም በጣም ስልችት አድርጓታል። ታዲያ እኔ የምፈልገው ከአንተ ጋር ንጹሕ ፍቅር በአንድ ላይ ተጋርተን እንድንኖር ነው። ገንዘብ በኋላ ሁለታችንም ከሰራን ይመጣል በማለት ቀና ሀሳቦችን እየለገሰችው ብትገኝም እሱ ግን አሁንም በጨለምተኝነት እየተጓዘ ይገኛል። ማለትም እኔና አንቺ ከተጋባንማ የሚያስፈልገውን ነገር እኔ እንዳሟላ እንጂ አንቺ ወደ ስራ ወይም ደግሞ በችግር የምትሰቃይበትን እድል እንዲፈጠር አልፈልግም፣ በማለት እንዲሳካ ደግሞ አሁንም ሌላ ጊዜ እንደሚያስፈልገው ይገልጻል። እንግዲህ ይህንን ለማስተካከልም ቲና ካርታውን ይዛ እልም ማለቷ ደግሞ ሌላ ጭንቀት ውስጥ ከቶታል። ምናልባትም የለፋውበትን ልታከስረ ነው ወይ እያለ ያወጣቸው እቅዶች ሊከሽፉበት እንደሆነም ጭንቀት ውስጥ ገብቷል። ትሁትም እንዴት በሰው ንብረት ታመቻቻለህ? ለምን ዝቅ ብለህ ራስህን ለመቀየር አትሞክርም? እያለች የሽማግሌውን ሀብት ንብረት ዓይንን ማየቱ ትክክል እንዳልሆነ በተደጋጋሚ ከዚህ በፊትም ገልጻለታለች። ዳንኤል ግን እንደ ትልቅ ስራ በመቁጠር የለፈውበትን ሳሊ ዝማ ከዚች ቤት አልወጣም፣ ይሄ ህይወቴም ሁሉ ነገር ነው ቲና ጋር እየተመካከር ነው። አልሆነም ማለት ህይወቴ በከንቱ ቀረ ማለት ነው እያለ ብዙ እቅዶች እንዳሉትም እየገለጸ ነው። ሆኖም ትሁት እንግዳውስ እስኪ ይሳካልህ ከሆነ ሞክረው እያለች እየሳቀችበት ትገኛለች። እሱም ሰራተኛነቷን በማጣጣል አንችም እኮ ገና ያሰብኩት እደርሳለሁ ብለሽ ታስቢ ያለሽ እያለ ሰራተኛ በመሆኗ አንዳች ገንዘብ እንደሌላት አድርጎ ያስባል። እስኪ እስካሁን ቲና ገንዘብ ሰጥታለች ካንተና ከኔ ማን ይሻላል? አለችው። ቲና እስካሁን እየደበቀች ከምትሰጠው ገንዘብ አምስት ሳንቲም እንኳን እንዳላጠራቀመ ነው የገለጸላት። አየህ አይደል ካንተ በተሻለ እኔ ግን አላማለኝ አስቀምጣለሁ በማለት ነበረ ሰው ቤት ተቀጥራ የምታገኛትን ገንዘብ ነገ የተሻለ ህይወቷ እቅድ ውስጥ እንዳስገባችውም እየገለጸችለት ነው። መማር ያልቻለው ዳንኤል ግን አሁንም በተስፋ እዛ ቤት ሶፋ ሲያለፋ ይውላል። ማግለው ልጃቸው ሌላ ፍቅረኛ ዲዝ ምክረ ሀሳብ በመጀመሪያ አቅርበውለት ነበረ። የዳንኤልን ፍቅረኛ ከተመለከቱ በኋላ ለምን አንተ አታገባትም? በጣም ጥሩ ልጅ ትመስለኛለች በማለት ልጅቱንም ገና እንዳዩዋት ወደዋታል። ሆኖም ካሌብ የአባትየው ውሳኔ በጣም ግራ አጋብቶታል ምን ማለት ነው አባዬ እንዴት እንደዚህ አይነት ውሳኔ ትወስናለህ ቡና አምሮህ ከሆነ ደግሞ ይፈላልህ በማለት በስህተት ለልጃቸው የነገሩት ነገር እንደሆነም እየገለጸ ነው አባት ግን አንተን ቲናን ወስዶ ብብሽቅ ሲያደርግህ ነበረ አንተ ስለምን የሱን ፍቅረኛ ወስደህ ብሽቅ አታደርገው በማለት እንግዲህ ልጃቸው የዳንኤልን ፍቅረኛ ቀምቶ ምርጥ በቀል ያሉትን መበቀል ይፈልጋሉ። እንግዲህ የካሌብ አባት በሚያስገርም ሁኔታ ከልጃቸው ጋር ሲመካከሩ፣ ነገር እንዳታበላሽብኝ አደራ፣ ደግሞም ሁለታቸውን በደንብ እንዲማሩ ፈልጋለሁ በማለት በረቀቀ መንገድ እየተጓዙ ይገኛሉ። ነገሩን ከስር መሰረት አያውቁም ያሉት ቲናና ዳንኤል ግን አሁንም ነገሩ እስኪሳካላቸው ድረስ በጉጉት እየተጠባበቁ ይገኛሉ። ቲናማ ተሳክቶላታል እንጂ ማለትም የቤት ባለቤት ሆና፣ ዳንኤልም የአራት ሚሊዮኑ ጥያቄ ባይሳካለት ዛሬ ላይ የቤት ባለቤት ሆናለች ቲና። እንግዲህ እናንተ ተሰብስባችሁ የት እንደምትደርሱ አላውቅም። በተለይ አንቺ ደግሞ አሽቃብጠሽ ነው የቀረሹ። እኛ ነገሮችን እንድናመቻች እንቅፋት እየሆንሽን እዚህ ደርሰሻል። ዛሬ ላይ ግን እስኪ መጨረሻሽ ምን እንደሆነ ታያለሽ በማለት ትሁት ከባድ ነገር እንደሚገጥማት እየዛተ ይገኛል። አባትና ልጅም ዳንኤልን ጉድ ሊሰሩት ፈልገዋልና እሱ በሌለበት ስልክ በመደወል ልጃቸው ጋር ለማቀራረብ ነገሮችን እያመቻች ነው። ታዲያ ይቺ ልጅም ስልክ ተደውሎላት ወደ ቤት መጥታለች። ዳንኤል በተደጋጋሚ ስልኳ ላይ ደውሏል፣ እሷ አላነሳችለትም ነበር። እስኪ ልደውል ለዳንኤል ሳልነግረው እኮ ነው ወደዚህ ቤት የመጣሁት፣ በማለት ለሽማግሌውና ለካሌብ ነግራቸዋለች። እኛም አልደወልንለትም፣ ችግር የለውም በኋላ ትደውልለታለች፣ በማለት አባባ ልጃቸውን ለማጋባት ጫፍ ደርሰዋል። የልጅቱን ውስጣዊ ማንነት ለመረዳት አንዳንድ ጥያቄዎችም እየጠየቋት ነው። ልጅቷን የወደዷትም ይመስላሉ። ብቻ በአይነ ጥቅሻም ልጄ ሆይ እወቅበት እያሉት ይገኛሉ። ካሌብ የሽማግሌውን ሀሳብ ሙሉ በሙሉ ይቀበላል አይቀበልም፣ በሚቀጥለው ክፍል እናየዋለን። ቲናስ የወሰደችው የቤቱ ካርታ ሀሰተኛ ሰነድ እንደሆነ ስታውቅ ምን ሊሰማት ይችላል? ወይስ ያ ከመሆኑ በፊት ጠራርጋ ታባረራቸው ይሆን? አብረን የምንመለከተው ይሆናል። ዳንኤልስ በሚወዳት ፍቅረኛው ላይ ከካሌብ ጋር ባላቸው ቅርርብ ምን ሊፈጠር ይችላል? ለማንኛውም ፍጥጫው እንደቀጠለ ነው። ትሁት ድራማ እጅግ በጣም አስተማሪና በማህበራዊ ጉዳያችን ያለው መቀናናት፣ መከፋፋት እንዲሁም ደግሞ በውርስ ጉዳይ የሚሰሩ ወንጀሎችን የሚያስተምር ድራማ ነው። ለማንኛውም ለዛሬው ይህንን ይመስላል። ቀጣዩ ክፍል እስከሚለቀቅ ድረስ መልካም ጊዜ ሆንላችሁ እያልኩኝ እዚሁ ተሰናብትኳችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።